ሆነው ነው እንዲጸዳልኝ ይፈልገው ይኸውልሽ ህይወት ፍቅረኛ የኮነች በኋላ እዚህ ቤት ውስጥ ሰራተኛ ያለች ማን ያለው አንቺ ኮነች ምን ታኛለች ግብ እንጂ ዳዊት ሰራተኛ ፊት እንደዚህ አትናገረኝ ደግሞ ፊት እየሰጣችኋት እኔ እንድትንቀኝ ያደረገህ ስለሁሉም ነገር አውቃል ዳዊት ስለምኑ ስለምንድን ነው ያወቀው ህጻኗ እናቶ ጋ እንዳለች እና ከዚህ ፊት ሳሮን አግታት እንደነበረ እውነትህን ነው ሳሚ በቃ አልቆልኛለህ በዚህ አይነት እኮ እኔም እንደላኳት ታውቀዋል ማለት ነው ቆይሽ ሌላስ ምን አወቀ ሳሮን ወደ ደብረ ዘይት እንዳትሄድ የሚያደርገው እሱ ነው ምን ቆይ እኔ እስኩ ጉዳይ ማለት እህቱ እንዳልሆንኩኝ አላውቅ በዚሁ ከቀጠል ሁሉም ነገር ላይ ይደርስበታል እሺ ቆይ እና እንዴት ዝም አለ ቆይ እኔ እንጃ ሳሮን ግን ባሆኑ አብቅቶላታል ዳዊት እውነቱ ላይ ከደረሰ መቼ አይለቃት ሳሮን የራሷ ጉዳይ ገደል ትግባ እኔ ግን ከዳዊት ጋር መጣላቴ ሳስበው በጣም ይጨንቀኛል አንቺ ከተጋለጥሽ እኔም ያበቃልኝ ስለዚህ ደግሞ በጊዜ መውለቅ መፈለግ አለብኝ ሳሚ አንተ ሁልጊዜ ራስን ብቻ ነው ምታስበው ጅል እና ማን እንዳስብ ቆይ እሺ እርግጠኛ ነገር አዎ ጭራሽ ሳሮን ህፃኑን ከድብረ ዘይት እንዳትወስደት ጠባቂ ቀጥሮላታል። ቆይ ይሄንን ሁሉ እንዲታወቅ፣ እኔም ህፃኑ እንዳይመጡልኝ ሰዎችን ልኬ ነበር። እነሱ ናቸው የነገሩ። ቆይ ሻውን ደስ ይበልኝ ወይስ ልናደድ? ቆይ ምንድን ማድረግ ያለብኝ? አንቺም እንደኔ ወገብሽ ላይ ነጠላሽን ሸባርገሽ አልቅሽ። በዚህ አካሄዳቸው እኔና አንቺ በቅርቡ ያበቃልናል። እሺ ቆይ ወዴት ነው የምደብቅበትን ምሽግ ልቆፍር? ከስንት ጊዜ በኋላ እናትና ልጅ ተገናኝተዋል። በሳሮን አማካኝነት ያሸሸችባት የህይወት ልጅ በሩትና በዳዊት አማካኝነት ዛሬ የህይወት ልጅ እናቷ እቅፍ ውስጥ ገብታለች። ህይወት በጣም ደስተኛ ሆናለች። አሁን ላይ ልጇን ስላገኘች የተለየ አለም ውስጥ እንዳለችም እየተሰማት ይገኛል። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም የህይወት መንገድ ክፍል 55ን የምናይ ይሆናል። ሳሮን የህይወት ልጅናታቸው ቤት መሆኗን ተከትሎ እሷን ለማምጣት ጉዞ ጀምራ ነበር። በዳዊት አማካኝነት መንገዷ እንዲሰናከልና ወደ ቤት እንድትመለስ ሆኗል። ሌላ ግን ዳዊት ህፃኗን የሚጠብቅ ዘበኛ ቀጥሮላታል። እናቴ በር ላይ የተቀመጠ ዘበኛ አለ ህፃኗን የሚሰርቋት ሰዎች ስለሚፈልጉ ማንም ሰው ህፃኗን ፈልጎ ቢመጣ እንዳትሰጭ በማለት እናቱን አስጠንቅቆ ስልኩን ይዘጋዋል። ሳሮንም በበኩሏ እቅዷ ስለተበላሸባት በጣም ተበሳጭታለች። ገንዘብ የምትፈልጉ ከሆነ ህፃኗን አምጡና ነው የምሰጣችሁ። እናንተ ምንም አይነት ስራ እየሰራችሁ አይደለም በማለት በብስጭት ላይ ናት። ወዲያውኑም ሩት ትከሰታለች። የት ነበርሽ? ከጀርባ የምትሄጁን ነገር ልታቆም ይገባል ሁሉንም ነገር እየተከታተልሽኝ እንደሆነ ደርሽበታለሁ። ከህይወት ጎን ለመቆም አስበሽ ከሆነ እመኝኝ ዋጋ ትከፍ ያለች እያለች እየዛተችባትና እያስፈራራቻት ነበር። ትም ሁሉንም ነገር በግልጽ ልትጋፈጣ ትፈልጋለችና ይህንን ማንነትሽንና ክፋትሽን ለዓለም ነው የማጋለጥሽ እያለቻት ነው። በጣም ፈራው። ይቺ ዘረፊስ ምን ብታስነካሽ ነው እያለች አሁንም ስድቧን ቀጥራብታለች። ሩትም ትክክለኛ የህይወትን ማንነት ብታውቂ ኑሮ ራሽን አንቀሽ ትገይ ነበር አለቻት። ባሌና ማገጠችብኝ በህይወቴ ተጫውታብኛለች እያለች ወቀሳዋን ቀጥላበታለች። ሩትም ህይወት ምንም አይነት ጥፋት እንደሌለባትና ሳሚ ሸውዷት እዚህ አይነት ስህተት ውስጥ እንደገባች ለማስረዳት እየሞከረች ነበረ። ሳሮንም አሁን ህይወትን እየበደለቻትና እያሰቃየች ያለችበትን ጉዳይ በመጠኑ እንኳን ማወቁ ቢያንስ የተሻለ ነው እያለች ነው። ሳሮን፣ ምክንያት ስላለሽ ብቻ ሰዎችን ማሰቃየትና መበደላት ሺህም አለቻት ሩትም። በሩት ምላሽ የተናደደችው ሳሮንም ታላቅሽ እኮ ነኝ ልታከብርኝ ይገባል እያለች በእጇ የያዘችውን የሶፋ ትራስ መወርወር ጀመረች። የሁለታቸውን ጭቅጭቅ ስትከታተል የቆየችው ህይወትም በእኔ ምክንያት ለምን ትጣላያለሽ እያለቻት ነው። ሩት ለምን እዚህ ቤት አትርቂም ህይወት እስከምትገልሽ ነው ወይ የምጠብቂው እያለቻት ቢሆንም ይህ ሁሉ የኔ ጥፋት ስለሆነ ይቅርታ እስከምታደርግልኝ ድረስ ከፊቷ አልሸሽም እያለች ነው። ለምንድነው ስትነገሪ የማትሰሚ እያለች ከሳሮን እንድትርቅ ደጋግማ ብትነግራትም ህይወት ግን እየሰማቻት ስላልሆነ ሩት በጣም ተበሳጭታለች። ቤትም በበኩሉ ስለ ሳሮን ከሳሚ አንዳንድ መረጃ ማወቅ ስለፈለገ ስለ ህይወት ህፃን ልጅ ጉዳይ አንስቶ እየጠየቀው ነበረ። የድሮ ጉዳይ አንስተህ ምን ትጠይቀኛለህ? ምንስ የማውቀው ነገር አለ? በማለት ይመልስለታል። ዳዊትም የስራ ባልደረባ ሙቶ ሳለ ሳሮን ላይ ምን የተለየ ስሜት ታሳይ እንደነበረ ሳሚን እየጠየቀው ነው። ሳሚም ከተኛችበት ተነስታ ተቀምጣ ታስብ ነበር፣ በጣም ትጨናንቃለች፣ የመረበሽ ስሜትም ይታይባት ነበር በማለት ይመልስለታል። እውነት ነው የስራ ባልደረባ ሲሞት ለምን አያስጨንቅም አለ። በጣም አጠያየቅህ እንደ መርማሪ ነው። ግን ሰውየው ከሞተ ከስንት ጊዜ በኋላ እንዴት እንደዚህ አይነት ጥያቄ ልታነሳ ቻልክ? እያለው ነው። ዳዊትም ድንገት ትዝ እንዳለውና አሁን ሀሳቡን እንዳነሳ ይናገራል። በቃ ሌላ የምጠይቀኝ ነገር ከሌለ የሚሄድበት ጉዳይ አለ በማለት ተሰናብቶት ከቤት ይወጣል። ህይወት ሳሮንና ሩት በእሷ ምክንያት ስለተጣሉ በጣም አጨናንቋታል። ለዳዊትም ከዚህ ቤት እንድርቅ ደጋግማ ነግራኝ ነበረ፣ ምን ይሻለኛል እያለች እየነገረችው ነው። ዳዊትም በበኩሉ ሩት አሁን ስለምታደርጋቸው ድርጊቶች እሷም አደጋ ውስጥ ትገባለች በማለት ሀሳብ ውስጥ እንደሆነ ይነግራታል። ህይወትም ዳዊት ሰሞኑን ቢዚ እንደሆነና ስልክ እያወራ ሲሯሯጥ እንዳየችው ትነግረዋለች። ስለ እኔ ምንም አታስቤ፣ ሁሉንም ነገር እወጠዋለሁ ይልቁን ስለ አንቺ ጊዜ ሳልሰጥሽ ቀረው እያላት ነው። ለማንኛውም አሁን ለምን ወደ ውጭ ወጣ ብለን አንመለስም በማለት ልብሷን ልትቀይር ትገባለች። ዳዊትና ህይወትም ተያይዘው ወደ ውጭ ሊወጡ ሲሉ ከሳሮን ጋር ይገጣጠማሉ። ወዴት ነው በማለት ጥያቄዋን ታስከትላለች። ወደ ውጭ ደርሰን እንመለስ አለ ዳዊት። የሚጸዱ ጫማዎች ስላሉኝ ህይወት ወደ ውጭ መውጣት የለባትም እያለች እየጮኸች ነበረ። ዳዊትም በበኩሉ ህይወት አሁን ላይ ፍቅረኛዬ ናት እንደ ሰራተኛ ማዘዝ አይቻልም በማለት ያበሳጫታል። ሁለታቸውን ጭቅጭቅ የተመለከተችው ህይወትም በቃ ችግር የለውም ልመለስና ጫማውን አጸዳለሁ በማለት ለመመለስ ብታስብም የትም አትሄጅም ከፈለገች ራሷ ጣስደው በማለት ገልብጠዋት ይወጣሉ። ጅን በበኩሉ እሩትን ዳዊት ልትነግሩ ነው ወይ እያላት ነው። አሁን ልነግሩ ነው ደውየለት፣ እየመጣው ነው ብሎኛል አለችው። በሳሮን ጉዳይ ያሻቸው መረጃ አስተካክለሽ ይዘሻለ ወይ እያላት ነው። ይቀረኝ አንድ ነገር አለ አለችው። ኪም በበኩሉ ስለ ስለዋሹት ጉዳይ እንዳሳስበውና መቸም ይቅር አይለኝም በማለት እየተጨናነቀ እንደሆነ ለሩት ይነግራታል። ትም በበኩሏ ዳዊትን ከመዋሸት ውጪ ሌላ ነገር አድርገው እንዳልጎዱት ትነግረዋለች። ደግሞ ሁሉንም ነገር ይረዳል ዳዊት ይቅርታ ልባለው ማለት እየነገረችው ነበረ። ሚኪም ባጎቱ ጉዳይ የምርመራ ወረቀቱን ዳዊት ይሰጠው እንደሆነ ታገስ እንዳለበት እየነገራት ቢሆንም፣ እሷም ስለ ህፃናቱ ጉዳይ የት እንዳደረሰቻቸው ማወቅ ብትፈልግም እዚህ ከቀጠሉ ግን ህይወት ላይ ጉዳት ታደርስባታለች የሚል ፍራቻ እንዳለባትም እየነገረችው ነበር። ሚኪም ይህን የመሰለ ውብ ቤተሰብ በጠበጠችው፣ ቆይ ህይወት እህቷ እንደሆነች ስታውቅ ምን ሊሰማት ይችል ይሆን? ሩትም እሷ ገንዘብ እንጂ ሰው አይደለም ዘመዷ፣ ምንም ሊሰማት አይችልም። በጣም ሰይጣንና ጨካኝ ናት አለችው። በዚህ ሁኔታ ሁለታቸው እያወሩ ባሉበት ሰዓት ሳሚ ሁሉንም ነገር አሁን መነጋገር ይኖርብናል በማለት ሩትን ወደ ውጭ እንድትወጣ ያደርጋታል። ዳዊት ስለ ህፃኗ ጉዳይ ጠንቅቆ እንደሚያውቅና ሳሮን ወደ ደብረ ዘይት ስትሄድ እሱ እንደመለሳትም ይነግራታል። ስለ ሳሮን ጉዳይ ዳዊት ሁሉንም ነገር አወቀ ማለት ሳሮን ያልቅላታል ማለት ነው ይላታል። እሷ የራሷ ጉዳይ በስራዋ ነው፣ እኔ ግን እንዴት ነው መሆነው አለችው። ሳሚን በራሱ ጉዳይ እየተጨናነቀ እንደሆነ በጊዜ ምን ማድረግ እንዳለበት እየነገራት ቢሆንም፣ አንተ ግን ራስ ወዳድ ነህ፣ አንተን ብቻ ነው የምታስበው እያለች ከእሷ ጋር ጭቅጭቅ ጀምረዋል። ሩት ሁሉን ነገር ዳዊት ጠንቅቆ እንዳወቀ ስታውቅ በጣም ነው የተጨናነቀችው። እርግጠኛ ነህ እያለችው ነበረ። በጣም እርግጠኛ ነኝ፣ እንደውም ለሕፃኗ ዘበኛ ቆሟል አለችው። ምንድን ነው ማድረግ ያለብኝ አላውቅም በማለት ተሰናብቷ ትሄዳል። ምን ልታደርግ ነው አለችው። የምደበቅበትን ምሽግ ልቆፍር በማለት ይመልስላታል። ሩትም በሰማችው ነገር ምን ማድረግ እንዳለባት እየተጨናነቀች ባለችበት ሰዓት ሚኪ ይመጣና ሳቢ ምናለሽ ይላታል። ዳዊት ሁሉንም ነገር ጠንቅቆ እንዳወቀና ህፃኗን እየተከላከለላት እንዳለ ትነግረዋለች። ማንኛውም አንቺ ራስሽን አረጋጌ፣ ዳዊት በህጡ ድርድር አውቅም ይላታል። ሩትም ምን ማድረግ አለብኝ እያለች እየተጨናነቀች ሳለ በቃ ለአንቺ ምን ያለውሽ፣ በማለት ለማረጋጋት እየሞከረ ነበር። ሩትም ከሚኪ ጋር በዚህ ሁኔታ ሲያወሩ ከቆዩ በኋላ ቀጥታ ወደ ዳዊት ነበር የሄደችው። ምን ነበር ልት ልትነግሪኝ የፈለግሽው? ሩትም የሳሮን ነገር እንዳስመረራትና ምን ማድረግ እንዳለባት እየነገረችው ነበረ። ሩትም የሳሮንን ነገር ተዩና እናቴን ስለማግኘት ብታስብ ምናለ። ደግሞ ያገኘቻት ህፃን ልጅ ቁርጥ አንቺን ነው የምትመስለው። በጣም እየተንከባከበቻት ነው ያለችው ይላታል። ሩትም እናታቸውን ለማግኘት መሄድ እንደማትፈልግ ትነግረዋለች። ለምንድ ነው ሁል ጊዜ መላይ የምትደረድሩ? እናቴንስ ማግኘት የማትፈልግበት ምክንያት በግልጽ ንገሪኝ እያለ ያፋጠጣት ቢሆን ስለ መገናኘት ከምትጨቃጨቅ ሳሮን የምትሰራውን የሰይጣን ስራ ለምን አታስቆማትም አለችው። ወሬ ለማስቀየስ አትሞክሪ በፊት በሜካፕና በሶስት አመካኝ ነበር አሁን በምን ልታመካኝ ነው እያላት ነው። ሩትም ያለመናገር መብቴ ይጠበቅልኝ አለችው። ሰራዊትም በቃዚ ቤት ግን የትርምስ መናኸሪያ ሆኗል አንዱ አንዱን አያከብርም በማለት ተናዶ ቤቱን ለቆ ይወጣል ሚኪ ከህይወት የሰረቀውን ፎቶግራፍ በልብሶቹ ጠቅሎ እንዳስቀመጠው ህይወት ልብስ ለማጠብ ብላ ይዛው ትወጣለች ታዲያ ልብስ ልታጥቢ ነው እንዴ ይላታል ሚኪ ህይወትም የሚኪም ልብስ እንዳለና ልታጥብለት እንደሆነ ትነግረዋለች የኔን አታጥቢልኝም አንጭ በማለት ኮስተር ብሎ ይጠይቃታል ታዲያ ልብሱንም ሲፈትሽ ፎቶውን ያገኟል ዛሬማ ተበልቼ ነበረ፣ እኔ እንደደበቅኩት ታውቀብኝ ነበር ተመስገን፤ እያለ ብቻውን እያወራ ባለበት ሰዓት ህይወት ታዳምጠው ነበር። ድንገት ዘወር ሲልም ህይወትን ይመለከታታል። እዚህ ነበርሽ? እንዲህ በማለት በመደናገጥ ሲያናግራት፣ አዎ እዚህ ነበርኩኝ፣ ዛሬማ ተበልቼ ነበር ስትል ሰምቼሃለው። ምንድነው የያዝከው? በማለት ጥያቄዋን አስከትላለች። ኪም ይሄ ጉዳይ አንቺን የሚመለከት አይደለም፣ በማለት ትቷት ይሄዳል። ስሰቡ ተሰብስበው በተቀመጡበት ህይወት የዳዊት ወጥቶ መቅደት አሳስቧታል። ዳዊት ይህና ላምሽቶ አያውቅም ምን ገጥሞት ይሆን እያለች ነው። እስኪ ቆይ እደውልለታለሁ አለች ሳሮን። ወዲያውኑም ስልኳን አወጥታ ለዳዊት ትደውልለታለች። ዳዊት ስልክ አያነሳም። ስልክ አያነሳም አለችው። ዳዊት የተለየ ጠላት ስለሌለው ምንም አይሆንም አለች ሩትም። የዚህ ሰፈር ሌቦች ካገኙት ግን አይለቁትም በማለት ሳሚ ይናገራል። ህይወትም እስኪኔ ልሞክርለት በማለት ወዲያውኑ ለዳዊት ትደውላለች። ዳዊት የሆኑ ሰዎች እየተከተሉት እንደሆነና በር ከፍተው እንዲጠብቁት እንደነገራቸው ተነግራቸዋል። እነሱም በግርግር ተሰባስበው ውጭ ላይ ይጠብቁታል። ዳዊትም የህይወትን ልጅ ታቅፎ ወዲያውኑ ይከሰታል። ይችማ የኔ ልጅ አይደለች እያለች ህፃኗ ከስንት ጊዜ በኋላ እናቷ አቅፍ ገብታለች። እናት በዚህ ሁኔታ የደስታ እንባ ስታነባ፣ ሳሮን ግን የምታደርገው የምትጨብጠው ግራ ገብቷታል። የተፈጠረውን ማመንም ተስኗታል። የህይወት መንገድ ክፍል ሀምሳ አራት ይህን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ የሆነላችሁ እያልኩኝ ለዛሬ የተሰናበትኳችሁ አመሰግናለሁ።